ብሩኬ ያው በጭንቀት ሀይሚ ለፍጽ የተናገረችውን ነገር አይቼ ነው እንግዲህ በርሬ ነው አዲስ አበባ የገባሁት እያለ ነው። ለኔ ያጠፋት ባጠፋም ለእኔ መናገር ነው ያለብሽ እያላት ነው። በዚህ በኩል እውነቱን ነው ያለው። ሶስተኛ ሰው ማስገባት አያስፈልግም። የሆነ ነገር ችግር ሲፈጠር ጓደኛሞች አይደለም ትዳር በትዳር መሀል አብሮ ወልዶ አብሮ ትዳር ቤትን ይዞ ያለው ሰው ራሱ የሆነ ነገር ሲፈጠር፣ የሆነ ነገር ሲሰማ፣ የሆነ ሰውም በመሀል ሊኖር ይችላል። ሰውና ሰውን ለማጋጨት ሊሞክር ይችላል። ይህንን ትላንት ተናግሬ ያለው እንደዚህ ነገር ሲፈጠር እርስ በእርስ መፍታት ችግሩን መፍታት ነው እንጂ ያለው ሶስተኛ ሰው ሌላ ሰው ሽማግሌም ተባለ ጓደኛም ተባለ እያመጡ በማል ማክተቱ ጥሩ አይደለም ማለት ነው። እውነቱን ነው ያለው ብሩኬ። እኔ ለእኔ ነው መናገር ያለብሽ እያለ ነው እንግዲህ። ሴት ልጅ እኛ ከኔው ጭምር ስንናደድ፣ በተለይ በምንወደው ሰው የኔ ነው በምንለው ሰው የሆነ ነገር ከሰማን እንቾክላለን። ወንድና ሴት አንድ አይደለም። ወንድ ቆም ብሎ ነው የሚያስበው፣ ብዙ ሰፋ አድርጎ ነው ሚይ የሚያስበው ሴት ግን እንቾክላለን ማለት ነው። ያው ይሄንን ሰምታ ከሴት ጋር ነው ያለው ሴት ከሌላ ሴት ጋር ነው ወንድ ልጅ ከአንድ ሴት እየሆነ ሌላ ብዙ ሴት ነው የሚያናግረው ብላ ትናንት ቪዲዮ ተለቆ ነበር። እንግዲህ በሀይሚ ቤት ቪዲዮ አይታቸዋል። በሱ አስመልክቶ ነው እንግዲህ ብሩኬ። ሌላ ቦታ ነበር፣ ቡታጅራ ነው አላቅም። ተጨንቄ ነው አዲስ አበባ የገባሁት፣ በመኪና በስርአት ይጃ አይደለም፣ በርሬ ማለት ይቻላል እያለ ነው ጥፋተኛ እኔ ነኝ፣ ካጠፋው ለምንድን ነው ለእኔ ማትናገሪው? ለእኔ ለምንድን ነው ለእኔ ማትነግሪው? እያለ ነው። ፍጹም ነገሩ ትላንት ያጠፋው ነገር የለም እኮ እሷ እናዶን የመጣውት እያለ ነው ብሩኬ። ትላንት ታይ ሰው አታስገቡ በማላችሁ ሰው እናንተን ለማጋጨት ሊሆን ይችላል፣ አትናደጂ፣ ምናምን እያላት ነበር በቪዲዮ። ለትላንትና ቪዲዮ አይታችሁ ከሆነ ማለት ነው። አላጠፋም። ሊያረጋጋ እየሞከረ ነው። አስታረቅ አስታርቅ አስታርቅ ስትሉ ነበር ብዙዎቻችሁ፣ እንደውም በሀይሚ ቤት ማለት ነው። እንግዲህ ያው በእሷም ተናዶ በሱም ተናዶ ነው እንግዲህ ብሩኬ። እንትን ያለው ለምንድን ነው ለእሱ እምትነግሪው፣ ለምን ሌላ ሰው ይሰማናል ነው አባባሉ ማለት ነው። እኔ ያነጋገሩን ደግፈዋለሁ። በአጠፋ ራሱ እያለ ነው ጥፋተኛ ሆኔ እኔን ካጠፋው ለምንድን ነው እንደዚህ መብቴ ነው እያለ ነው እንግዲህ። አያችሁ እኔ ትላልን ተላልኩም፣ መብቴ ነው መብቴ ነው የሚባል ነገር ተጀምሯል። እንግዲህ እኔም መሄድ መብቴ ነው አለች። ከአንተ ህይወት ወጥቻለሁ አለችው። ተለያይቻለህ ተለያይተናል አለችው። ከለስ እኔም መብቴ ነው አለ። እንግዲህ ብሩኬ ው መብቴ ነው መብቴ ነው እያሉ፣ ሀይሚም ነገ ሌላ ወንድ ጎትታ ትመጣለች። ብሩኬም እንግዲህ በይፋ አለ ያለችውን ሴት ባይሆንም ውሸት ከሆነ ራሱ ለማናደድ ለእልክ እያለ ጎትቶ ይመጣል ማለት ነው። ግን እንደዚያ ነገር ቢቀር ነው የሚሻለው ለምን ለእናንተ የሚጨነቅ ኦዲየንስ በማላችሁ ስላለ ሰውን እያያችሁ ብተው ነው ብታቀዘቅዙ ነው ብስራ ነው ስሩ፣ ችግር የለውም። ግን እንደዚህ አይነት ቦታ ላይ ደግሞ እልክ ላይ እየገባችሁ ፕራንክ ነው ብላችሁ አትናገሩም። ገና ሁለት ወር ሶስት ወር ሰው ይጨናነቃል በማላችሁ ማሰብ አለባችሁ። ይህንም ማለት ነው። በተለይ በእልክ የሆነ ነገር ላይ የምትገቡት ያስጠላል፣ ይደብራል ማለት ነው። ትምህርታዊ ያልሆነ ነገር ላይ ወደዛም ይሄዳል ማለት ነው። በእልክ አንተም እኔ መብቴ ነው እያልክ የሆነ ነገር ሴት ይዛት ስትመጣ እሷ መብቴ ነው እያለች ወንድ ገውትታ ስትመጣ ለእይታ ራሱ ቪዲዮ ራሱ ትምህርታዊ ያልሆነ ነገር ይሆናል ማለት ነው። እና ብትረጋጉ ነው ምለው ኔ ሀይሚና ብሩኬን በተለይ ደግሞ የሰው ወሬ ባሰሙ በማላችሁ ደግሞ ሌላ ሰው ባታስገቡ ፕራንክ ልሰሩ ትችላላችሁ። ሚዲያ ነው ዩቱብ ነው ሰሪ ዩቱበር ናችሁ። ግን እንዲህ አይነት ሰማን እንደዚህ ሆነ እንደዚህ ሆነ እያላችሁ የምትመጡት ነገር ብዙ ወደ ሌላ የእውነት ነገር ወደ ሌላ ጭቅጭቅ ስለሚወስዳችሁ የሰው ወሬ ባሰሙ ነው ምለው። እኔ ብሩኬም እንደዚህ ያደርጋል ሌላ ሴት በሀይሚ ላይ ይደርባል ብዬ አላስብም። መቼ ማለት ነው እሷ ስላናደደችው ነው መብቴ ነው እያለ ያለው እንጂ አድርጎ ነው ብዬ አላስብም። እኔ መቼም ማለት ነው ሀይሚዬ፣ አንቺም ተረጋጊ ማለት ነው። ተረጋጊ፣ ተረጋጊ አትናደጂ። ድድ ብላለች እኮ አሁንም። እንደውም ብሩኬ ነው የሚሻለው። ሀይሚ ፊቷ ሁሉ ቅርይርይር ብሏል። ንዴት ላይ ነው ያለችው፣ እና ተረጋጊ እንበላት እንግዲህ ሀይሜን። ብሩኬ አንተም ወንድ ዴ ስለሆንክ ያው አንድ አይደለም ወንድና ሴት፣ ወንድ ሰፋ አድርጎ ትግስት አለው፣ ቆም ብሎ የማሰብ ነገር አለ። ያው አንተን ስለምትወድ ነው ነገር ሰምታ ነው ወይ ሩጣ ምታ የተናገረችው፣ ወይ ደግሞ የነገር ነገር መጨረሻው ያው ፕራንክ ይሆናል። የሰው ወሬ አትስሚ ነው የምንላት እንጂ ብሩኬ መቼም በአንቺ ላይ እንደዚህ አይነት ነገር እንደማያረግ እርግጠኛ ነን መቶ ፐርሰንት ማለት ነው። አይለያችሁ፣ ሰላማችሁ ይመለስ እንላለን።